ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እነሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን እነግራችኋለን። አብራችሁን ቆዩ። የደሞዝ ጭማሬ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል ሲል የክልሉ ካቢኔ አስታውቀዋል። ዛሬ የትግራይ ሀብ አባላት ለአምስተኛ ቀን አራት አቅጣጫ መንገዶች ዘግተው ነበር። ሁለቱም መንገዶች ከምስራቃዊና ደቡብ ዞኖች ወደ መቀሌ ከተማ የሚወስደው ሆነው ከከተማዋ 35ና 100 ኪሎ ሜትር ርቀት በአጉላና መሆን የተዘጉ ነበሩ። በሶስተኛ እንዳበጉና ወደ እንደስላሴ ሽሬ ከተማ የሚያስገባው ሲሆን አራተኛው ደግሞ ካደዋ ወደ አድግራት የሚወስደው መንገድ ሲሮ የተባለ አካባቢ ነው ነበር በዚህም ጉዳይ ምን አዲስ ነገር አለ የሚለው የዜና ጥንቅራችን አካተናል ቆይታቸው የሚሰሙት ይሆናል የኬንያው የቀድሞው ጠቅላይ ሚኒስትር ራይል ኦዲንጋ ሞት ተከትሎ በናይሮቢ ከተማ ውጥረት ነግሷል በህንድ ሀገር በህክምና እያሉ ህይወታቸው ያለፈው የቀድሞ የኬንያው ጠቅላይ ሚኒስትር ራይል ኦሞ ኦዲንጋ ተከትሎ በኬንያ ከተሞች የተለያዩ ሰልፎች መሰል እንቅስቃሴ ተስተዋሉ በሆኑ ናይሮቢ የሚገኙት መረጃ መለክታሉ በዚህም ጉዳይ የዜና ትንታኔያችን አካተናል ቆይታቸው የሚሰሙት ይሆናል ሰሞኑን በሰሜን ኢትዮጵያ ማለትም በትግራይ በተከሰተ የመሬት መንቀጥቀጥ በአፋርም ተከስቶ ብዙ ጉዳት አድርሷል። በዚህም የዜና ትንታኔያችን አካቶታል ቆይታቸው የምሰሙት ይሆናል። ወደ ውጭ ዜና ስናልፍ በትናንትናው ዕለት ሰሜን ኮሪያ ሰማንያኛውን የሰራተኛ ቀን በዓል አስመልክቶ አዲስ ሀገር አቋራጭ አደገኛ ሚሳኤል ይፋ አድርጋለች። በዚህም ጉዳይ የዜና ትንታኔያችን አካቶታል ቆይታቸው የምሰሙት ይሆናል። ጦር እኛ ስልጣን ይዘናል ህገወጥ መግለጫ ነው ሲል የፕሬዝዳንቱ ጽፈት ቤት አጋልጠዋል። የማዳጋስከር ጦር ሀገሪቱን ስልጣን መቆጣጠር ገልጿል። የጦር ዋና መሪ ኮሎኔል ሚካኤል ራዲኔ በመዲናዋ የሚገኘው አቴኖራቪያ ፕሬዝዳንት ጽፈት ቤት በሰጡ መግለጫ እኛ ስልጣን ይዘናል ብለዋል። በዚህም ጉዳይ ዜና ተንታኔያችን አካቶታል። እነዚህን የመሳሰሉ አርእስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ እለቱ የመጀመሪያ አጫጭር ዜና ስናልፍ የቀድሞው የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በጠና መታመማቸው ከቤተሰቦቻቸው ተሰምቷል። ታላቁ የሃይማኖት አባት ሕክምናቸውን እዚህ ሀገር ውስጥ የሚገኝ ሆስፒታል እየተከታተሉ እንደሚገኝ የተገለጸው ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በ2011 ጀምሮ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሆነው ለሦስት ዓመት

ያነሱት የደሞዝ ጭማሪና የጥቅማ ጥቅም የመሬት ጥያቄ ለመመለስ የሚያስችል መመሪያ ለመውጣት ተዘጋጅተናል ሲል የክልሉ ካቢኔ አስታውቀዋል። ዛሬ የትግራይ ኃይል አባላት ለአምስተኛ ቀን በአራት አቅጣጫ መንገዶችን ዘግተው ነዋል። ሁለቱ መንገዶች ከምስራቃዊና ደቡባዊ ዞን ወደ መቀሌ ከተማ የሚወስደው ሲሆን ከከተማው 35ና 100 ኪሎ ሜትር ርቀት በአጉላ እና መሆኒ የተዘጉ ናቸው። ሶስተኛው ደግሞ እንዳ አበጉና ወደ እንደ ስላሴ ሽሬ ከተማ የሚያስገባ ሲሆን አራተኛው ደግሞ ከደዋዳ ደግራት የሚወስደው መንገድ ሲሮ የተባለ አካባቢ ነው ለግል የስራ ጉዳይ ከመቀሌ ታምቤን በኩል ወደ አክሱም የተጓዘ መረጃዎች እንደሚያሳዩት አንድ መረጃውን ያካፈሉ ሰዎች ወደ አዲግራት ከተማ ሲጓዝ ሲሮ የሚባል አከብ መንገድ ከተዘገባቸው ተጓዡ አንድ ነው። እንደ አባላቶቹ አይን ምልከታ መንገድ ጠዋት ሁለት ሰዓት ተዘግቶ ከሰዓት ዘጠኝ ሰዓት ተኩል አካባቢ ነው የተከፈተው፣ ብለዋል የአካባቢው አስተዳደሪ መንገዱ የተዘጉት የትግራይ ኃይል አባላት ለማነጋገር ጥረት ቢያደርጉም ከክልሉ ፕሬዚዳንት ለተላካ አመራር ካልሆነ ለሚዲያም ይሁን ለአካባቢው አስተዳደር ቃላችን መስጠት ፍቃደኛ አይደለን በማለት ከልክለዋል። በዚሁ ቃላት ጸንተው በግራ በቀኝ የተጓዙ መኪኖች በማቆም በርካታ ተጓዥ ለእንግልት ተዳርገው ቆይተዋል ተብለዋል። ከቀኑ ዘጠኝ ሰዓት ከአርባ አካባቢ መንገዱ እንዲከፈት ተደርጓል። መንገዱ የተከፈተው በስልክ ተነጋግረው ካልሆነ በስተቀር ወደ ቦታው በአካል የመጣ የክልሉ ከፍተኛ አመራር እንደሌለ መረጃዎች ጠቁመዋል። ወደ መቀሌ፣ እንደ ስላሴ፣ ሽሬ ከተማ የሚያመሩ ሶስት መንገዶች ከሰዓት በፊት ሲከፈቱ አባላቸው የነበረ አቅጣጫ ከሰዓት በኋላ ነው የተከፈተው። የክልሉ ካቢኔ መንግስት ኮሚኒኬሽን ቢሮ በኩል ጥቅምት አምስት ቀን 2018 በወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪና ጥቅማጥቅም የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል ሲል አስታውቋል። የቀድሞው የኬንያ ጠቅላይ ሚኒስተር ራይል ኦሞ ኦዲንጋ ሞት ተከትሎ በናይሮቢ ከተማ ውጥረት ነግሷል። በህንድ ሀገር ሕክምና እያሉ ህይወታቸው ያለፈው የቀድሞ የኬንያ ጠቅላይ ሚኒስተር ራይል ኦሚ ኦዲንጋ ተከትሎ በኬንያ ከተማ የተለያየ ሰልፍ መሰል እንቅስቃሴ ተስተውሎ መሆኑን በናይሮቢ የሚገኙት መረጃ ይጠቁማሉ። በዋና ከተማ ናይሮቢ ሱቃቸውን የመሰብሰብና በአሁኑ ወቅት የሀገሪቱ እየመሩ የሚገኙ ፕሬዚዳንት ዊልያም ሩቶ ስልጣን እንዲለቁ የሚጠይቁ መፈክሮች ያነገቡ ሰልፈኞች በብዛት መስተዋላቸውን በስፍራው የሚገኙ አባላታችን አመላክቷል ተሰጥተዋል። በናይሮቢ ከተማ እስሊ ካሚኢኮ አካባቢ እንዲሁም እንቅስቃሴ የተደረጉ ሲሆን አብዛኛው የሀገሪቱ ክፍሎች ሀዘናቸው የሚገልጹ ዜጎች የተለያዩ ቅጠሎችና የስራ መሳሪያ ይዘው በየመንገዱ ታይተዋል። ከዚህም በተጨማሪም በሀገሪው ህዝብ በእጅጉ የሚወደደው በወቱ የኬንያ ፕሬዚዳንት ዊሊያም ሩቶ የነጻ ታጋይ ሀገር ወዳድ ተምሳሌ፣ ዲሞክራሲ አባት ተብለው የተገለጹት ጉምቱ ፖለቲከኛ ራይላ ኦሙ ኦዲንጋ በተወለዱበት የኬንያ ሶስተኛ ትልቁ ከተማ ኪሱሙና ናይኩሩና ቦሳ አ አካባቢ ሰልፍ መሰል እንቅስቃሴ ጎልተው ተስተውለዋል። የ ራይል ኦዲንጋ አስክሬን ወደ ሀገራቸው ገብቶ እሁድ በተወለዱበት አካባቢ ኩስሚሲያን ካውንቲ ቦንዲ በባለ ስፍራ ግብዓተ መሬታቸው እንደሚከናወን ተሰምተዋል። የራይል ኦዲንጋ ሞት ተከትሎ የፕሬዚዳንት ዊልያም ሩቶ አስተዳደር የሰባት ቀን የሐዘን አዋጅ አውጇል። የመሬት መንቀጥቀጥ በኢትዮጵያ ሰሜናዊ የሀገራችን ክፍል ተከስቷል። በሬክተር ስኬል አምስት ነጥብ ሰባት ተለክቷል። ያሬ ጥቅምት አንድ ቀን መቀሌን ጨምሮ በመለያ ትግራይ ከምሽቱ አንድ ሰዓ ከአምስት እስከ አንድ ሰዓ ከ19 ተደጋጋሚ ከባድ የመሬት መንቀጥቀጥ መሰማቱ ምንጮች ገልጸዋል። ንዝረቱ ሆመራ እንዲሁም ደቡብ ጎንደር፣ አዲስ ዘመንና ደብረ ታቦር፣ ሰሜን ወለወልደ ወልደ ያሰቆጣ ባህር ዳር፣ አፋር በራህሊ ጭምር ተሰምተዋል። በዚህም ጉዳይ በሬክተር ስኬል አምስት ነጥብ ሰባት መለካቱን የጀርመኑ ጂኦ ሳይንስ ምርምር ተቋም ገልጿል። እንዲሁም በአፋር ክልል ከፍተኛ ጉዳት ማድረሱም ተሰምቷል። በዚህም የመንግስት ተቋማትና እንዲሁም መስጊዶች እንደተጎዱም መረጃዎች ይጠቁማሉ። የሰሜን ኮሪያ አደገኛው ሚሳኤል። በትናንትናው ዕለት ሰሜን ኮሪያ ሰማንያኛው የሰራተኛው በዓል አስመልክቶ አዲስ አህጉር አቋራጭ አደገኛ ሚሳኤል ይፋ አድርጋለች። ይህ ሚሳኤል ሀውሶንግ ሀያ የሚል መጠሪያ የተሰጠው ሲሆን ሰሜን ኮሪያ ካሁን በፊት ይፋ ካደረገችው ሆሲንግ 15 16 17ና 18 19 የተሻለ ብቃት እንዳለው የተገለጸ ሲሆን ይህ ሚሳኤል 15000 ኪሎ ሜትር መጓዝ የሚችል በመላው አሜሪካ ግዛት የመድረስ አቅም እንዳለው ተነግረዋል። ይህ ሚሳኤል 36000 ኪሎ ግራም

የማዳጋስከር ጦር እኛ ስልጣን ይዘናል ህገወጥ መግለጫ ነው የፕሬዝዳንቱ ጽህፈት ቤት ብለዋል። ማዳጋስከር ጦር ሀገሪቱን ስልጣን መቆጣጠሩን ገልጸዋል። የጦሩ መሪ ዋና የሆኑት ኮሎኔል ሚኬል ኔድራሪ በመዲናዋ የሚገኘው አንታናሪቮ ፕሬዝዳንት ጽፈት ቤት በሰጡ መግለጫ እኛ ስልጣን ይዘናል ብለዋል። በቅርቡ መንግስት የሚያዋቅረው ጠቅላይ ሚኒስተር እንመርጣለን ሲሉ ተገልጸዋል። የፕሬዝዳንት ራጆና ጽፈት ቤት በበኩሉ የጦሩ እርምጃ የመፈንቅለ መንግስት ተፈጽሟል ህገወጥ መግለጫ ነው ሲል ተቃውሟል። ጽፈት ቤቱን አክሎ ፕሬዚዳንት ራጆኒ ለደህንነታቸው ሲባል ደህንነቱ ወደ ተጠበቀ ቦታ ተዘዋውሯል ብለዋል። ፕሬዚዳንት አንድሬ ራጆኒ ሀገር ጥለው በፈረንሳይ የጦር አውሮፕላን ሸዝተው ቢባልም አስተባብለዋል። ሶማሌላንድና የመን ጅቡቲ የቀይ ባህር ደህንነት ለማጠናከር መምከራቸው ተሰምተዋል። በጅቡቲ የባህር ጠረፍ ጥበቃ ዋና መስሪያ ቤት የተካሄደው በዚህ ውይይት የሶማሌላንድ አሚድራል አህመድ ሁሬ ሃይሩ፣ የየመን አድሚራል ካሊድ አሊ መሐመድ ሳልህና የጅቡቲ አድሚራል ዋሲ ኡመር ቦቄ ተገኝተዋል። በስብሰባው ዋና ዓላማ የጋራ ውሃችን በመጠበቅና ባህር ኃይል ስጋቶች በመከላከል በክልሉ ውስጥ ያሉ ውጫዊ ጣልቃ ገብቶች በመቋቋም ዙሪያ በትብብር መስራት ያተኮረ ነው ተብለዋል። ሂደቱ ኢትዮጵያ ወደ ቀይ ባህር ተጠቃሚለን አደርገው፣ እንቅስቃሴ ተጽዕኖም እንደሌለውም ተናግረዋል። ጦር ኃይል ጠቅላይ ኢታማዦር ሹም መሐመድ አልጋምሪ መገደላቸው ተገለጸ። የየመኑ አማጺ ቡድን የሁቲዎች የሆኑት የሁቲና የጦር ኃይሎች ጠቅላይ ኢታማዦር ሹም ቺፍ ኦፍ ስታፍ የሆኑም ሜጀር ጄኔራል መሐመድ አልጋምሪ መገደላቸውን አስታውቋል። ቡድኑ ጄኔራል አልጋምሪ ስለሞቱበት ሁኔታና ቦታ ዝርዝር መረጃ ባይሰጥም የተገደሉበት በትግሉ ግንባር ላይ እንደሆኑ ተገልጿል። በዚህም ዜና የመን ያለው የርሰበርስ ግጭትና በቀይ ባህር አካባቢ የሁቲ እንቅስቃሴ ተባብሶ የሚቀጥልበት ጊዜ የተሰማ ነው። መሐመድ አልጋምሪ በቡድን የጦር አመራር ውስጥ ቁልፍ ሚና የነበራቸው ታላቅ ጄኔራል ናቸው።